ጤና ይስጥልን ተመልካቾች፣ እንዴት አምሽታችኋል? ለኢትዮጵያ መስፋት ወዲያ ዝናችሁ የስፖርት ጉዳዮች እናልፋለን። ሲንቄ ባንክ አጋራችን ነው፣ እናመሰግናለን። ሰለሞን አባቡ ከስፖርት ዜናዎቹ ጋር አብሬያችሁ ቆያለሁ። በሲቢ የኢትዮጵያ ፕሪምየር ሊግ የአራተኛ ሳምንት ጨዋታዎች ዛሬም ሲቀጥሉ ኢትዮጵያ መድን፣ ሸገር ከተማና ሐዋሳ ከተማ ተጋጣሚዎቻቸውን አሸንፈዋል። አስቀድሞ 7 ሰዓት ላይ በአዲስ አበባ ስታዲየም በተደረገው ጨዋታ ከአፍሪካ መድረክ ተሳትፎ መልስ ሁለተኛ የሊግ ጨዋታውን ያደረገው የወቅቱ የዋንጫው ባለክብር የኢትዮጵያ መድን ሀዲያ ውሳናን ሁለት ለአንድ በሆነ ውጤት በማሸነፍ የዓመቱ የመጀመሪያ ድሉን አሳክቷል። አለን ካይዋና ዳግም ንጉሴ በራሱ መረብ ላይ ለኢትዮጵያ መድን የአሸናፊነት ግቦቹን ሲያስቆጥሩ ተመስገን ብርሃኑ ለሀዲያ ሆሳዕና ብቸኛዋን የማስተዛዘኛ ግብ አስገኝቷል። እዚሁ አዲስ አበባ ስታዲየም ላይ አስር ሰዓት ላይ በደረገው ጨዋታ የሊጉ እንግዳ ቡድን ሸገር ከተማ ቅዱስ ጊዮርጊስን አንድ ለዜሮ በማሸነፍ በፕሪሚየር ሊጉ ታሪክ የመጀመሪያ ሶስት ነጥቡን አሳግቷል። ያሬድ መኮንን ነው ለሸገር ከተማ ብቸኛዋን ግብ በሊጉ ታሪክ ማስቆጠር የቻለው። በሐዋሳ ዩኒቨርሲቲ ስታዲየም በተመሳሳይ ሰዓት በደረገው ሌላኛው ጨዋታ ሐዋሳ ከተማ መቀለ ሰባ እንደርታን ሶስት ለአንድ በማሸነፍ በውድድር ዓመቱ ሶስተኛ ድሉን አሳክቷል። ጌታነከበደ ለሐዋሳ ከተማ ሁለቱን ግቦች ሲያስቆጠር ወጣቱ አትቅያሪድ ብሩክ ሌላኛዋን የአሸናፊነት ግብ ያስቆጠረው ተጫዋች ሆኗል። መቻል ከወልዋሎ ዓዲግራት ዩኒቨርሲቲ ነገ በሐዋሳ ዩኒቨርሲቲ ስታድ የሚደረገው የሳምንቱ የመጨረሻ ጨዋታ ነው። በኢትዮጵያ ሴቶች ፕሪሚየር ሊግ አራተኛ ሳምንት ዛሬ ሁለት ጨዋታዎች ተከናውነዋል። በአዲስ አበባው የአበበ ቢቂላ ስታዲየም ረፋድ ላይ በደረገው የዕለቱ የመጀመሪያ ጨዋታ አዳማ ከተማ አርባ ምንጭ ከተማን አንድ ለዜሮ ሲያሸንፍ ነጻነት መና የአሸናፊነቱ አንጉል አስቆጥራለች። ከሰዓት በኋላ በደረገው ጨዋታ የሊጉ መሪት ኤሌክትሪክ ድሬዳዋ ከተማን ሶስት ለባዶ አሸንፏል። ዳግማዊት ሰለሞን ሶስቱንም የአሸናፊነት ጎሎች ለኤሌክትሪክ በማስቆጠር በጨዋታው ሀትሪክ ሰርታለች። ነገ የሊጉ የሳምንቱ የመጨረሻ ጨዋታዎች ሲደረጉ መቻል ከሲዳማ ቡናና ኢትዮጵያ ንግድ ባንክ ከይርጋ ጨፌ ቡና ጋር ይገናኛሉ። 54ኛው የኒውዮርክ ማራቶን በኬንያን አትሌቶች የበላይነት ተጠናቋል። ኢትዮጵያን በመድረኩ በቅርብ ዓመታት ዝቅ ያለ ውጤት ካስመዘገቡባቸው መካከል ተቀምጧል። ሌሎች ኢትዮጵያን ውጤት ያስመዘገቡባቸው የጎዳና ውድሮችም በተለያዩ የዓለማችን ከተሞች ተከናውኗል። እድሪስ አህመድ ተጨማሪ አለው። ከቤጂንግ ማራቶን እንጨምራለን። በባለወርቅ ደረጃ ውድድር በወንዶች ኢትዮጵያውያን ለሶስተኛ ተከታታይ ዓመት ማሸነፍ የቻሉበት ውጤት ተመዝግቧል። ለሚ ብርሃኑ ነው የውድድሩ አሸናፊ። ርቀቱን ለማጠናቀቅ ደግሞ 2 ሰዓት ከ08 ደቂቃ ከ10 ሴኮንድ ወስዶበታል። ደሳለኝ ግርማ ሁለተኛ ደረጃን አግኝቷል። አንቺና ሉደሴ የሴቶች ውድድር አሸናፊ ስትሆን ኢትዮጵያውያን በመድረኩ ወደ ድል የተመለሱት ከአምስት ዓመታት በኋላ ነው። ርቀቱን ለማጠናቀቅም 2 ሰዓት ከ24 ደቂቃ ከ43 ሴኮንድ ወስዶባታል። ያለፉትን ሁለት አስርት ዓመታት የዘመናዊ ኦሎምፒክ ኮከቦች በአንድ ስፍራ አሰባስቦ ነበርና የኒውዮርክ ማራቶን በብዙ ተጠብቋል። 54ተኛው መድረ ትራክ ውድድሮች የዘመናት ኮከቡን ቀነኒሳ በቀለን በወንዶች የዓለም ሻምፒዮኗን ጎይቶም ገብረስላሴን በሴቶች ከኢትዮጵያ አሰልፏል። ሆኖም ፉክክሩ በአመዛኙ በኬንያውያን አትሌቶች መሀል ሆኖ ነው የተገኘው። በተለይ የወንዶቹ ውድድር የመጨረሻ ሜትሮች አሸናፊው አጭር ርቀትን በሚመስል መንገድ በማይክሮሴኮንዶች ሴኮንዶች ነው የተለየው። ቤንሰን ኪፕሩቶ ና አሌክሳንደር ሙቲሶ ሁለቱም ርቀቱን 2 ሰዓት ከ08 ደቂቃ ከ09 ሴኮንድ ቢያጠናቀቁም ኪፕሩቶ ቀዳሚ ሆኗል። አልበርት ኮሪር፣ አሌክሳንደር ሙቲሶን በመከተል ሶስተኛ ደረጃን አገኝቷል። ተጠባቂው በማራቶን የምንጊዜም ሶስተኛው ፈጣን አትሌት ቀነኒሳ በቀለ ውድድሩን ማጠናቀቅ አልቻለም። ጎቲቶም ገብረስላሴ በተመሳሳይ ውድድሯን አቋርጣ በወጣችበት የሴቶች ዘርፍ ኬንያን አትሌቶች ሙሉ የበላይነትን ወስደዋል። በ5000 ሜትር የሁለት ጊዜ የዓለም ሻምፒዮኗና የሀገር አቋራጭ ባለክብሯ ሄለን ኦቢሪ 2 ሰዓት ከ19 ደቂቃ ከ51 ሴኮንድ በሆነ ጊዜ ውድድሩን በቀዳሚነት አጠናቃለች። በመድረኩ ለሁለተኛ ጊዜ ያሸነፈችውን ኦቢሪን በመከተል ሻሮን ሎኬዲና ሼላ ቼፕ ኬሪ ተከታዮቹን ደረጃዎች በመያዝ ገብቷል። አሸናፊዋን ሄለን ኦቢሪን ጨምሮ እስከ ሶስተኛ ያሉትን ደረጃዎች ይዘው ያጠናቀቁ አትሌቶች በ2003 የተመዘገበውን የማርጋሬት ኦካዮን ክብረ ወሰን ልቀው ነው የገቡት። በታሪክ ለመጀመሪያ ጊዜ ኒውዮርክ ላይ ኬንያውያን አትሌቶች በሁለቱም ጾታ ቀዳሚዎቹን ሶስት ደረጃዎች ይዘው ሲያጠናቅቁ የኢትዮጵያን ከተሳትፎውም ከውጤትም ደብዝዞ መታየት ምን ይናገራል የሚሉ ጥያቄዎች እየተነሱ ነው። በሁለቱም ርቀቶች አዳዲስ ፊቶች አለመታየታቸው ያሉትም ውድድሮች ችግሩን ማጠናቀቅ ለመቻላቸው ኒውዮርክን መሳይ ወርልድ ማራቶን ሜጀርስ ላይ ያላቸው የበላይነት ወጥነት ያለው አለመሆኑ ወቅታዊውን የጎዳና ውድድሮች የኢትዮጵያን አቋም ተጠይቁ ውስጥ የሚከት ሆኗል። በቅርቡ የፓሪስ ኦሎምፒክና የዓለም ሻምፒዮናዎቹ የታዩት ስኬቶች በቶኪዮ ሻምፒዮና ላይ እንዲደገም አለመሆኑም ይህን የሚያስረግጥ ነው። በዚህ ትልቅ መድረክ ውጤቱ ቢቀር ተሳትፎ እንዴት ሳሳ የሚለውን ጥያቄም የሚያጠናክር ነው። በሳምንቱ መጨረሻ ሌሎች ውድድሮች በቱርኩ ኢስታንቡል ማራቶን ብዙ አገራ አደራ ና የመሰናክል ኮከቧ ሶፊያ አሰፋ በቀዳሚነት ያጠናቀቁበት በቻይናው ሃንግዡ ማራቶን ጫሉ ደሶና ሩቲ አጋ ያሸነፉበት ተጠቃሾች ናቸው። የምሽት የስፖርት ዜናዎቻችን ይቀጥላሉ። ወደ ውጭ ዜናዎቻችን ስናልፍ የ2025/26 የካፍ ሻምፒየንስ ሊግ የምድብ ተካፊ የሆኑ ቡድኖች አስቀድመው የታወቁ ሲሆን የምድብ ድልድሉ ዛሬ ይፋ ሆኗል። በመድረኩ 16 ቡድኖች በአራት ምድቦች ደልድለው ይፈዋከራሉ። በመጨረሻው ቅድመ ማጣሪያ ኢትዮጵያ መድንን ጥሎ ወደ ምድቡ ያለፈው የግብፁ ፒራሚድስ በምድብ አንድ ከሞሮኮ አሬስ ቤርካኔ ከናይጄሪያው ሪቨርስ ዩናይትድ እና ከዛምቢያው ፓወር ዳይናሞስ ጋር ደልድሏል። በምድብ ሁለት የካፍ ሻምፒየንስ ሊግ ዋንጫን ለ12 ጊዜያት ያሳካው የግብፁ አልሃሊ ከታንዛኒያው ያንግ አፍሪካንስ ከሞሮኮ ኤስፋር ና ከአልጄሪያው ጄስ ካቢሌ ጋር ደልድሏል። በምድብ ሶስት የደቡብ አፍሪካው ማሜሌዲ ሳንዳውንስ ከሱዳኑ አልሂላል ከአልጄሪያው ኤምኤስ አልጀርስ እና ከዲሞክራቲክ ኮንጎ ኤስቲ ኤልዌል ሉፖፖ ጋር ሲደለደል፣ በምድብ አራት የቱንዚናው ኤስፔራንስ ከታንዛኒያው ሲምባ ከአንጎላው ፔትሮ ዴ ሉዋንዳ እና ከማሊው ስቴድ ማሌንጋ መደልደሉ ታውቋል። በእንግሊዝ ፕሪሚየር ሊግ የ10ኛ ሳምንት መርሃ ግብር ሰንደርላንድ ከኤቨርተን ምሽት አምስት ሰዓት ላይ የሚያደርጉት ጨዋታ ተጠባቂ ነው። በሊጉ አዲስ አዳጊው ሰንደርላንድ በተከታታይ በሶስት ጨዋታዎች ለማሸነፍ ወደ ሜዳ ይገባል። ቡድኑ ወልቨርሃምፕተንና ቼልሲን በተከታታይ እንደማሸነፉ በጥሩ መነቃቃት ላይ ይገኛል። 17 ነጥብ ሰብስቦ በደረጃ ሰንጠረዡ ሰባተኛ ላይ ተቀምጧል። የሪገስ ለቢርሱ ቡድን በዛሬው ጨዋታ ሙሉ ሶስት ነጥብ ማሳካት ከቻለ ነጥቡን 20 በማድረስ ወደ ሁለተኛ ደረጃ ያድጋል። ተጋጣሚው ኤቨርተን በአንጻሩ በማንችስተር ሲቲ ቶተናም ከደረሰበት ከአታይ ሽንፈቶች በኋላ የሚያደርገው ጨዋታ ይሆናል። የዴቪድ ሞይሱ ቡድን በ11 ነጥብ የወራጅ ቀጠናው አፋፍ ላይ እንደመቀመጡ የዛሬውን ጨዋታ ማሸነፍ በእጅጉ ያስፈልገዋል። በሌላ በኩል በስፔን ላሊጋ የ11ኛ ሳምንት መርሃ ግብር ሪያል ኦቪዲዮ እሳሱናን ከአምስት ሰዓት ጀምሮ ያስተናግዳል። ቡድኖቹ ከ2019 በኋላ ለመጀመሪያ ጊዜ የሚያደርጉት የእርስ በእርስ ግንኙነት ነው። አዲስ አዳጊው ሪያል ኦቪዲዮ ማክሰኞ ዕለት በኮፓ ዴላሬ የመጀመሪያ ዙር ጨዋታ በኦረንሴ ከደረሰበት ሽንፈት በኋላ የሚያደርገው ግጥሚያም ይሆናል። የሊዩስ ሚጌል ካሪሰኑ ቡድን በሊጉም እጅግ ደካማ የሚባል የውድድር ጊዜን እያሳለፈ ይገኛል። ካደረጋቸው አስር ጨዋታዎች በሰባቱ ሸንፎ በደረጃ ሰንጥረዡ 19ኛ ላይ ይገኛል። ተጋጣሚዎቹ ላይ ሰባት ብቻ ጎሎችን በማስቆጠር በማጥቃቱ ረገድ በላሊጋው ዝቅተኛ አሃዝ ያስቆጠረ ቡድን ነው። ተጋጣሚው እሳሱና በአንጻሩ በኮፓ ዴላሬ ጨዋታ ሳንት ጆርዲን አምስት ለባዶ በሆነ ውጤት እንደማሸነፈው፣ ዛሬ በጥሩ መነቃቃት ላይ ሆኖ ወደ ሜዳ ይገባል። የአሊሲ ሊሲቹ ቡድን በላሊጋ ከናውናቸው ያለፉት ስድስት ጨዋታዎች በአምስቱ አላሸነፈም። ኦሳሱና በአስር ነጥብ አስራ አምስተኛ ደረጃ ላይ ተቀምጦ ነው የዛሬውን ጨዋታ የሚያከናውነው። በአስረኛው ሳምንት የጣሊያን ሴሬ ዛሬ ሁለት ጨዋታዎች ይደረጋሉ። ምሽት 2 ሰዓት ከሰላሳ ላይ ሳሱሉ በሜዳው ማፒ ስታዲየም ዤኑዋን ያስተናግዳል። ሳሱሉ በሴሪያው 13 ነጥቦችን በመያዝ 11ኛ ደረጃ ላይ የተቀመጠ ሲሆን ፓትሪክ ቬራን ያሰናበተው ዤኑዋ በ3 ነጥብ 20ኛ ደረጃ ላይ ይገኛል። ሁለቱ ክለቦች ከዚህ ቀደም 20 ጊዜ የተገናኙ ሲሆን ሳሱሉ 8 ሲረታ ዤኑዋ በ7ቱ አሸንፏል። 5 ጊዜ ደሞቻ ተለያይቷል። ምሽት 4 ሰዓት ላይ ላዚዮ ከካሊያሪ ይጫወታሉ አስራ ሁለተኛ ደረጃ ላይ ሲገኝ በሶስት ነጥቦች ከተጋጣሚው የሚያንሰው ካግሊያሪ ደግሞ በዚህ ነጥብ አስራ አራተኛ ደረጃ ላይ ይገኛል። ላዚዮ ከካግሊያሪ የዛሬው አምሳ አምስተኛ ግንኙነታቸው ሲሆን ላዚዮ ሰላሳ ሁለት ጊዜ በማሸነፍ የበላይነቱን ይዟል። አሰልጣኝ ቪቶ ፔራን ያሰናበተው ወልቭስ የቀድሞ አሰልጣኙን ሊቀጥር እንደሚችል ተነግሯል። በፕሪሚየር ሊግ ውጤት የራቀው ወልቭስ አዲስ አሰልጣኝ ለመሾም አሰልጣኞችን እያነጋገረ መሆኑ ተገልጿል። ወልቭስ አሁን ላይ የቀድሞ አሰልጣኛቸው ጋሪ ኦኔልም በኃላፊነት ለመሾም የሚያደርጉት ንግግር በተሻለ ደረጃ ላይ መሆኑ ተነግሯል። የቀድሞ የማንችስተሩ ዩናይትድ አሰልጣኝ ኤሪክ ተንሃግም በወልቭስ አመራሮች እይታ ውስጥ መሆናቸውን ዘ አትሌቲክ በድረገጹ ላይ አስነብቧል። የወልቨስ ኃላፊዎች የመጨረሻ ውሳኔ ከመወሰናቸው በፊት አሰልጣኝ ኤሪክ ቴን ሃግን ማነጋገር እንደሚፈልጉም ዘግቧል። በሊጉ ካደረጋቸው አስር ጨዋታዎች በስምንቱ የሸነፈው ወልቨስ በሁለት ነጥብ 20ኛ ደረጃ ላይ ተቀምጧል። ፖርቹጋል አሰልጣኝ ሩበን አሞሪ ማንቸስተር ዩናይትድን ከተረከቡ አንድ ዓመት ለክለቡ ለውጥ ይፈጥራሉ በሚል ከፍተኛ ተስፋ ጥሎባቸው የነበሩት አሰልጣኙ በዩናይትድ ቤት ያልሳካ መትን አሳልፈዋል። ሕሊና አዳነ ተጨማሪ አላት። በስፖርቲንግ ሊዝበን በሰሩት ምርጥ ቡድንና በሚከተሉት የጨዋታ መንገድ ብዙ እምነት ተጥሎባቸው የስኬት ጉጉትና የቀደመ ክብርን ለመመለስ የሚጠብቀውን የደጋፊዎች ተስፋን ተሸክመው ኦልድ ትራፎርድ ከደረሱ አንድ አመት ሞልቷቸዋል። ፖርቹጋላዊ አሰልጣኝ ሩቤን አሞሪም በወጣቶች ላይ በማመንና በተረጋጋይ ቡድን አመራር የሚታወቁት ሩቤን አሞሪም ወደ ቀዩ ቤት ሲመጡ ብዙ አልመው ቢሆንም በእንግሊዝ የገጠማቸው ፈተና ግን ቀላል አልሆነም። ከስፖርቲንግ ሲመጡ የእድሳትና የአዲስ ምዕራፍ መነሻ እንደሚሆኑ ታስቦ የተመሰገኑት ና ተስፋ የተጣለባቸው ፖርቹጋላዊ አሰልጣኝ ከፈተና ወደ አስከፊ ሁኔታ በተደጋጋሚ የተለወጠ አንድ አመት አሳልፈዋል። ከኤሪክ ቴንሃን ጋር ከተለያየ በኋላ በምትካቸው ፖርቹጋላዊን የሾመ ማንቸስተር ዩናይትድ ባለፈው የውድድር ዘመን በፕሪምየር ሊጉ 15ኛ ደረጃን ይዞ ያጠናቀቀ ሲሆን ይህም ከ197374 የውድድር ዘመን በኋላ አስከፊ ውጤት ነበር። ይህን ተከትሎም በአዲሱ የውድድር አመት ከ40 አመቱ ፖርቹጋላዊ ብዙ እንዲጠበቅ ሆኗል። አሞሪም ቡድኑን ከተረከቡ በኋላ ባሉት 12 ወራት ውስጥ ከ250 ሚሊዮን ፓውንድ በላይ ቡድኑን እንደገና ለማቋቋም ወጪ ያደረጉ ቢሆንም ግልጽ የሆኑ የእድገት ምልክቶች እየታዩ አይደሉም ከሚል ትችት አላመለጡም። ወጥ ያልሆነ አቋም ላይ ያለው ቡድኑ አሁንም ገና ብዙ ስራ እንደሚጠብቀው እየታየ ይገኛል። የማንቸስተር ዩናይትድ አሰልጣኝ ከሆኑ አንድ ዓመታቸውን እያከበሩ የሚገኙት ሩበን አሞሪም በተከታታይ የፕሪምየር ሊግ ድሎችን ለማግኘት ከ11 ወራት በላይ ፈጅቶባቸዋል። ለመጀመሪያ ጊዜ ሰንደርላንድ እና ሊቨርፑልን በማሸነፍ ተከታታይ ድላቸውን ያገኙት ፖርቹጋላዊ ብራይተንንም በመርታት ሶስተኛ ተከታይ ድላቸውን አሳክተዋል። ይህ ደግሞ የእንግሊ እንግሊዝን እግር ኳስ ቀስ በቀስ መላመድን የሚያሳይ ነው የተባለ ሲሆን ዩናይትድ አራተኛ ተከታታይ ጨዋታውን ያሸንፋል ተብሎ ሲጠበቅ በውጤት ቀውስ ውስጥ ከሚገኘው ኖቲንጋም ፎረስት ጋር ነጥብ መጋራቱ ጥያቄዎቹን እንደገና ቀስቅሷል። በአጠቃላይ ካደረጓቸው ሀምሳ ሁለት ጨዋታዎች ሀያ አንዱን ብቻ ያሸነፉት ሩበን አሞሪም የፊት መስመሩን ለማጠናከር እንደ ቤንሃሚን ሼሽኮ፣ ብሪያን ሜብሞ እና ማቲያስ ኩኝ አይነት የሚፈልጓቸውን ተጫዋቾች በማስፈረም በርካታ ተጫዋቾችን ወደ ሌሎች ክለቦች ሸኝተዋል። ሴላመንስ እና አይደን ሄቨንም በጊዜ ሂደት የክለቡ ጠቃሚ ሊሆኑ የሚችሉ የአሰልጣኝ እቅዶች ናቸው የሩበን አሞሪም ቡድን በአማካይ በጨዋታ 1.19 በማስመዝገብ በፕሪምየር ሊጉ ዘመን ከዩናይትድ አሰልጣኞች ሁሉ የከፋው ሆኗል ይህ ሁሉ ቢሆንም ከሪያል ማድሪድ በመቀጠል በገቢ ትርፋማ የሆነው ማንቸስተር ዩናይትድ በውጤትም ወደ ሀያልነቱ ለመመለስ የሚጠበቅባቸው ነገር ከፍተኛ መሆንና የደጋፊዎች ከፍተኛ ጉጉት እየጨመረ መሄድ ለትችት ያጋለጣቸው ሩበን አሞሪምን ጊዜ የሚሰጣቸው ይመስላል የክለቡ ባለድርሻ ሰር ጂም ራትክሊፍ ከአሰልጣኙ ጎን መሆናቸውን ቀደም ብለው ማሳ ቃቸው የሚታወስ ሲሆን ሩበና ሞሪም እስከ 2027 የሚያቆይ ውልም አላቸው። የማንቸስተር ዩናይትድ ደጋፊዎች የአሰልጣኙን ግልጸኝነት የዩናይትድን ባህል መረዳቱንና ስኬትን ለመመለስ ያለውን ቁርጠኝነት በበጎ ይመለከቱታል። ይህም ከፍተኛ ተጽዕኖ መፍጠር ለሚችሉት ደጋፊዎች ትዕግስትን ሲያስገኝ፣ ለሩበና ሞሪምም እፎይታን የሰጠ ሆኗል። በዚህ ዓመት ዩናይትድ የተሻለ ደረጃን ይዞ የሚያጠናቅቅ ከሆነና በተለይም ወደ ምርጥ አራቱ ከገባ የፖርቹጋላዊ ቆይታ የሚረጋገጥ ይሆናል። ሆኖም ድክመቶቹ ከቀጠሉ ቡድኑ የእውነተኛ ተፎካካሪዎች ወጥነት ና ጥራት የሚጎድለው ከሆነና ሌላ የውጤት ቀውስ ውስጥ ከገባ የቦርዱን ትዕግስት ሊፈትን ይችላል። እንደ ሰር አሌክስ ፈርጉሰን ሁሉ በቀዮቹ ቤት ረጅምና ስኬታማ ዓመት እንዲኖራቸው እንደሚፈልጉ የተናገሩት ፖርቹጋላዊ አሰልጣኝ በአዲስ የውድድር ዓመት የሚኖራቸው ውጤት እጣፈንታቸውን የሚወስን ይሆናል።